በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ካሚል ሰላም፣ ሰላም ጤና ይስጥልኝ። ውድ ኦርቶዶክሳውያን እንኳን ለእኩለ ጾም በሰላም በጤና ሁላችንም አደርሰን አደርሳችሁ። ይሄም የምትከታተሉት ኦርቶዶክስ አገርናት ይሁን ነው። ለዛሬም የሚቀርብላችሁ በሶስት ርዕሰ ጉዳዮች ላይ የምናወራ ይሆናል ማለት ነው የመጀመሪያው ቪዲዮ የሚሆነው ያው ቅጥ ያጣው የቲክቶከሮቹ አሽቃባጭነት እስከ መስቀል አደባባይ አፍጠር ፕሮግራም ድረስ የሚለው። ሁለተኛው ደግሞ የአርሲው ሊቀጳጳስ ከዚጊቲ ለሞቱ ሻሸመኔ ወጣቶች ምንም የያዘ መልእክት አለማስተላለፋቸው በምዕመናኑ ዘንድ መነጋገሪያ እየሆነ ይገኛል ማለት ነው። ሌላውና የመጨረሻው የምንመለከተው እንግዲህ ከሰሞኑ ወቅት ጉዳዮች ጋር ተያይዞ ያው የምታዩት በምስሉ ላይ የምታዩት ወጣት በይፋ ኦርቶዶክስ ላይ ጂሃድ እያወጀ ይገኛል ማለት ነው። ስለዚህ ሁሉንም ፕሮግራም በጽሙና እንድትከታተሉን እንጠይቃለን። ሰላም እግዚአብሔር ከሁላችን ጋር ይሆን። ኦርቶዶክስ ተዋሕዶ ሀገርና ሁለተኛ ቆሮንቶስ ምዕራፍ ስድስት ከቁጥር 14 ጀምሮ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የጻፈላቸው መልእክት እንደዚህ ይነበባል። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጸድቅ ከአምፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ሕብረት አለው? ክርስቶስስ ከቤል ወር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ፣ እንዲህ ሲል በእነርሱ እኖራለሁ፣ በመካከላችን እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ህዝብ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና፣ የተለያችሁ ሆኖ፣ እርኩሱንም አተንኩ ይላል ሁሉንም የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ሲል አምላካችን እንግዲህ በማይታበለው ቃሉ ተስፋ ሰጥቶናል ማለት ነው። ይህንን ሀይል ቃል ያው ወደዚህ ለማምጣት የተፈለገው እንግዲህ በቪዲዮ ላይ የምትመለከቷቸው ቱክ ተኮርች ከጓደኛቸው ጋር ይመስለኛል አይ ቲንክ ያው እየዞሩ በየቤቱ የአፍጥር ፕሮግራም ሲያደርጉ ህዝብ የለን እያሉ እንደም አንደኛው እንደምታዩት ጀለቢያውላ ለብሶ የሌላ ባህል ካልቸር ሆነ ማለት ነው። ጀለቢያ ለብሶ ከላይም ቆሙን አድርጎ አፍጥር ሲያፈጥር ይታያል። ኢትዮኬ እንግዲህ ሲጓደኛ ነው እንበል። ነገር ግን አሁን የበለጠ በጣም የገረመን ነገር ቢኖር በመስቀል አደባባይ እንግዲህ ሙስሊሞች ያዘጋጁት አፍጥር ፕሮግራም ላይ በድጋሚ እዚያ ተገኝተው እነዚህም የማሽቃ በጥን ጥግ ሲያሳዩን በእውነት በጣም የሚያሳፍር ነገር ምክንያቱም ሲጀመር አንደኛ መስቀል አደባባይ የኦርቶዶክሳውያን ንብረት እንደሆነ በማስረጃም በታሪክም የምናውቀው ሀቅ ነው። ነገር ግን ጊዜ ሰጠን የሚሉ አካላት ወቅቱን ተማምኖ እንግዲህ ከመንግስት ጋርም ተነጋግረው በግድ የሰገዱበት ይገኛል ማለት ነው። መስገድ ብቻ አይደለም፣ አሁንም የአፍጥር ፕሮግራም ብለው እርስ በርሳቸው እንኳን በማያስማሙ ሁኔታ ያው ሰውን ለማፍሸቅ ክርስቲያኑን ለማፍሸቅ መስቀል አደባባይ ላይ አፍጥር ፕሮግራም ብሎ ይጀምራሉ። እንግዲህ ይሄ ማለት ያው የቅዱስ ቤተክርስቲያን ዛሬ ጉልበቷን መድከሟን አይተው መሪ እንደሌላት እየተሳለቁባት፣ አላዋና ነገስታት እየዘበቱባት ባለበት በዚህ ሰዓት እንግዲህ መስቀል አደባባይ ላይ የሚደረግ አፍጥር ፕሮግራም እንደ ክርስቲያን መቃወም ቢቻል ጥሩ ነበር። ነገር ግን ይሄ ያው ክርስቶስን ተደረበው ሲወጉ እንደነበሩት ሌሎች አካላት ማለት መጻጉንም እናስታውሳለን። ክርስቶስ ከፋወሰው በኋላ ያዳነኝ እሱ ነው ብሎ የመታው ይሄም፣ እንግዲህ በመስቀል አደባባይ ላይ ተገኝቶ የቅዱስ ቤተክርስቲያን ላይ ሌሎች እምነት ተከታዮች የሚያደርጉትን የአፍጥር ፕሮግራም እዛ ተገኝቶ እንግዲህ እሱንም ለአፍጥር ማለት በጣም የሚያሳፍር ነገር ነው ለስሙ ራሳቸውን በጣም እንደተማሩ አድርገው ነው የሚቆጥሩት። ነገር ግን አሁን እውነት ለመናገር ሙስሊሞቹ ደመራ ቀን ቢጠሩ ስርዓቱን ለማየት ይመጣሉ? የሚመጡ አይመስለኝ በእርግጠኝነት። ምክንያቱም ሁሉም በአግባብና በስርዓት ይሆን ይላል። የምንገኝበት ቦታ አለ፣ የማንገኝበት ቦታ አለ። ነገር ግን መስቀል አደባባይ ላይ በመሐለይቱ በወረቡ በከበሮ በጥናጠል ይደምቅበት የነበረው ዛሬ የእርኩሰት መጫወቻ ሲሆን፣ ቢቻል ቢቻል ይሄ ለምን ይሆናል ብሎ መሟገት ነበረ እንደ ባይቻል ደግሞ ጠላት አለመሆን ዝም ማለት ነበር። ግን ሲብስ ሄዶ ተባባሪ መሆን ግን እጅግ በጣም የሚያሳፍር ነገር። እውነት ቲክቶከሮቻችን እኔ በጣም አፍረንባቸዋል። ምንም እነዚህ ኦርቶዶክስንም የሚወክሉ አይመስለኝም። ይሄ ጓደኝነት ሌላ ነው፣ እምነት ሌላ ነው እና ይሄ በእውነቱ ህዝበ ክርስቲያን በጣም ቅር ተሰኝቶባቸዋል ለማለት ነው። ለቀጣይ እንደምታስተካክሉ ተስፋ እናደርጋለን። የመጀመሪያው መልእክታችን ይህንን ይመስላል። ወደ ሁለተኛው እንመለሳለን። ወደ ሁለተኛ ቪዲዮ ተሸጋገርን። እንግዲህ መጋቢት አምስት ቀን የሰማኑ ዜና ትንሽ ልብን ጭብ የሚያደርግ ነበረ። ለማስታወስ ያህል ከአርባ ምንጭ ዝግጅት ንግስ ክብሮ በተመለሱ ምዕመናን ላይ የመኪና አደጋ ደርሶ አስራ አምስት ሰው ከድካመ ሥጋ አርፏል ይላል። መነሻቸውን በዋናነት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን አድርገው የመጋቢት አቡነ ገብረ መንፈስ ቅዱስ ክብረ ባህልን በአርባ ምንጭ ዝግቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አክብረው ወደ መጡበት ሻሸመኔ ከተማ በመመለስ ላይ የነበሩ ምዕመናንን በወላይታ ዞን በዴሳ ከተማ መሻገሪያ ድልድይ ስር የተሳፈሩበት መኪና ፍሬን ተበጥሶ በመግባቱ ከ14 በላይ ምዕመናን ከዚህ ዓለም ድካም አርፏል። አደጋው ዛሬ ምሽት 12 ሰዓት ከ30 አካባቢ የደረሰ ሲሆን የተሳፈሩበት መኪና ወንዝ ውስጥ የገባ ከመሆኑ የተነሳ የሟቾች ቁጥር ከዚህ በላይ ያሻቅባል ብሎ ተብሎ ይጠበቃል። በአደጋ የተጎዱ ምዕመናን በወላይታ ሶዶ ኦቶና ሆስፒታል የሕክምና ክትትል እየተደረግላቸው ይገኛል። እግዚአብሔር ነፍሳቸውን ከደጋገ ቅዱሳን ጎን ያሳርፍልን፣ እግዚአብሔር በምሕረት ያስባቸው፣ ጻድቁ በምልጃቸው ይቁምላቸው፣ የሚል የተለያዩ ድረገጾች ይህንን ዜና ሲቀባበሉት ተስተውሏል ማለት ነው። እና የወንድሞቻችን ሞት ከተሰማ በኋላ እጅግ በጣም በርካታ ከዚህ በፊት ከተለመደው ውጭ ብፁዓን ሊቃነ ጳጳሳት በኢኦቲሲ የፌስቡክ ገጽ ላይ እንዲሁም አንዳንዶቹ በራሳቸው የፌስቡክ ገጽ ላይ ለመመኑ የተሰማቸውን ሀዘን እየገለጹ ይገኛሉ። ከመንግስት ባለስልጣንም ቢሆን የማዕከላዊ ኢትዮጵያ አስተዳዳሪ እንደዚሁም የኤጋር ሊቀመንበር አቶ በርቀ ነገበየ ሁሉ ሳይቀር በፌስቡክ ገጻቸው ይህን ነገር ሲናገሩ ነበር ማለት ነው። የተሰማቸውን ሀዘን ሲገልጹ ነበረ። ነገር ግን አሁን ህዝቡ ላይ ትንሽ እንደምታውቁት የስምንቱ ወጣቶች አስክሬን በሻሸመኔ ስራ ተቀብራቸው ሲደረግ የሻሸመኔ ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ዜና ማርቆስ አልተገኙም። እስካሁንም ሀዘናቸውም አልገለጹም። በሚገርም ሁኔታ እንደውም እዛ ድረስ ሻሸመኔ ድረስ ሄደው እነ መጋቢ አዲስ እሸቱ አለማየው ቃል እግዚአብሔር ሲሰጡ፣ ቤተሰቡን ሲያጽናኑ ተመልክተናል። ነገር ግን የምዕራብ አርሲ ሀገረ ስብከት የሚመሩት ብፁዕ አቡነ ዜና ማርቆስ አባታዊ የማጽናኛ ቃልና ያዝ መግለጫ እስካሁን አልወጡም። በሻሸመን የሚገኙ ገዳማትና አድባራት በአገረ ስብከቱ መመሪያ አስዋጭነት የፋዊ የፍትሃት ስርዓት በስጋ ድካም ላረፉ ምዕመናን እስካሁን አላከናወኑም። እስካሁን ተጎጂዎችን የሚደግፍ ህገ የድጋፍ አሰባሰብ ኮሚቴ አገረ ስብከቱ አላቋቋምም። እየከነከነን ያለው መረጃው ስላልደረሳቸው ነው። ስ እንደው ምን ስለሆነ ነው በእውነቱ? ይሄ በአዲሱ የኦሮሚያ ቤተ ክህነት ከተባለ በኋላ በጣም ችግር ሲፈጥሩ የነበሩ ሊቀጳጳስ ነበሩ እና በሰፍራው ላይ አቡነ ናትናኤል ከተመደቡ በኋላ ፖለቲከኞች አቡነ ናትናኤል የአርሲ ሀገረ ስብከት ሊቀጳጳስ እንዳይሆኑ ተቃውሞ አቅርበው እንግዲህ ከቦታው እንዲቀየሩ ተደርጓል። አሁን የሚኒሶታ ሀገረ ስብከት ሊቀጳጳስ ሆኖላ አቡነ ናትናኤል። ነገር ግን አቡነ ዜና ማርቆስ የአርሲ አገረ ስብከት ሊቀጳጳስ ከሆኑ በኋላ ግን ምዕመኑን እስካሁን በሚገባው ልክ እያጽናኑ እያስተማሩ እየሲመክሩ አይታይም ማለት ነው። እና የበለጠ ደግሞ በጣም አሳዘኝ የሚያደርገው እንግዲህ ይሄንን ዜና በዓለም ሁሉን የተሰራጨው ነገር ግን እንግዲህ ላ የመንፈስ ልጆቻቸው ናቸው እኮ ነሰመዘም ኦርቶዶክሳውያን ናቸው የውላ ሰው ሲሞት እንደ መንጋ እንደ እረኛ መንጋውን የመጠበቅ ኃላፊነት አለባቸው። ነገር ግን ለመንጋው የማይራሩ ሲሆን በእውነት በጣም ልብ ይነካል። ይነካልና ምንድነው እስኪ በዛ አካባቢ ያላችሁ ሰዎች፣ አቡነ ዜና ማርቆስ ምንድን ነው መረጃውን አልሰሙም ወይስ ምን ሆኖ ነው? እና በጣም ብዙ የሟች ቤተሰቦች ሀዘናቸውን እየገለጹ ነው፣ በሳቸው ላይ ማለት ነው። ሲሆን ሲሆን እንደ አባት ተገኝተው ቢያጽናኑ መልካም ነበር። ካልተመቻቸውን መግለጫ ቢሰጡ ጥሩ ነበር። ነገር ግን ባልሰማ መሆን

ወደ መጨረሻ ቪዲዮ ደግሞ ተመልሰናል ማለት ነው። የመጨረሻ ቪዲዮ ምን ነው? ዚያዲና ወጅበተ الله اكبر አለንስ ከዳሪስ ኪዳሪ። ነገር ግን እስኪ አንድ ቪዲዮን እንስማና ምን እያለ እንደሆነ አንድ ና እናዳምጠው በጣም ነው የሚገርመው እኮ በቃ መንግስት ባለበት ሀገር ላይ ኦርቶዶክስን እናጠፋለን፣ ፕሮቴስታንትን እናጠፋለን እያለ ይፎክራል ማለት ነው። በነገራችን ላይ እንደነዚህ የሚፎክሩ አካላት በቁጥጥር ስር ሲውሉ አይስተዋልም። ምክንያቱም በሚኖሩበት አካባቢ ያሉ የጸጥታ አካላት ይህንን ነገር ይን ቤተክርስቲያን እንኳን ክስ ብትመሰርት የቤተክርስቲያንን ቃል አክብረው እርምጃ ሲወስዱ አይታይም። ያው ባለፈውም እንደምታዩት ታቦታችን ላይ ሲያሾፉ፣ ርስታችንን ሲነጥቁ የነበሩ አካላት እስካሁን ያልተያዙ ግለሰቦች አሉ እና ቤተክርስቲያን ተሰሚነት በማጣቷ የማንም መጫወቻ እየሆን እንገኛለን ማለት ነው። እና የሚገርመው ያው የዚህ ሰውዬ ንግግር ከሰሞኑ ጉዳይ ጋር ሊያያይዘው የሞከረ ይመስለኛል ማለት ነው። ሰሞኑን ያው በወንድማችን ኤፎይ ላይ የተነሳውን ውዝግብ ሁላችንም የምናውቀው ነው ማለት ነው። በሚገርም ሁኔታ እሱ ላይ ዛቻ፣ ማስፈራሪያ አለፍ ሲልም የመግደል ሙከረውላ ለማድረግ እቅድ ይዞ እየተንቀሳቀሱ ያሉበት ያው ማል አዲስ አበባ ላይ ማለት ነው። ህግ ባለበት ሀገር ራሳቸውን ከህግ በላይ ያዩ ከመጽሐፋቸው አውጥቶ የሞገታቸውን እፎይን እንግዲህ ካልገደልን ያዙ ልቀቁኝ ያሉ ነው። ነገር ግን እንደዚህ አይነት ልክ የሆኑ ሰዎችን ግን ማን ያስታክሳቸው? እውነት በጣም እኮ የሚያሳዝን ነገር ነው። የቅድስት ቤተክርስቲያን ክብሯ ለይልናዋ ተደፍሯል። እውነት ባለፉት ጥቂት ዓመታት ቤተክርስቲያን ተሰሚነቷ ጠፍቷል። አባታችን አቡነ ጴጥሮስ የኒውዮርክ ሀገረ ስብከት በረከታቸው ይደርብን። እሳቸው እውነት በጣም ለቅድስት ቤተክርስቲያን ሲሟገቱ፣ ሲከራከሩ ሲተቹ የምናውቃቸው አባት ነበሩ። ነገር ግን እሳቸው ከሄዱ በኋላ ጠቅላይ ቤተክህነቱ አንው ምንም የማይናገር ዲዳውኗል ማለት ነው። ለዚህ ማሳያ በንጥጥር ስራ ተብሎ በሙስሊሞቹ ቤት እንግዲህ እንደም ያው ጻ የመውቀው ነው ሁሉም ሰው የሚያውቀው ስለሆነ ቀን ከለሊት ውስታዝ በሚባል ደረጃ ውስታዝ ማለት በእስልምናው እውቅና የተሰጣቸው ሲቀጥልም ሲቀጠልም ገንዘብ ተከፍሏቸው በየቦታው ዳህዋ የሚሰሩ የሚያስተምሩ ናቸው። እነዚህ ሰዎች 24 ሰዓት ሙሉ ቅዱስ ቤተክርስቲያንን ክብሯን ሲንቁ ሲያዋርዱ፣ ኢየሱስ ክርስቶስ ላይ ክብር ይግባውና እሱን ሲዝቱበት ሲዘባበቱበት ሲውሉ ከቤተክርስቲያን የህግ መመሪያው እንኳን ማለት ለማስታገስም ሲሞክር አላየንም። ይህ በሆነበት ሁኔታ ከራሳቸው መጽሐፍ አውጥቶ በቀጥታ ውይይት ስለ ሞገታቸው ለምን በአደባባይ ላይ ምስጢራችንን አወጣ በማለት እንግዲህ ይህን ምስኪ ልጅ ፍወይል ለመግደል ቀን ከሌሊት በአላቸው ፕላትፎርም ሲቀሰቅሱ እናያለን ማለት ነው። እና አንም ቢሆን የምንለው ህግ ይከበር ከተባለ እነዚህ ጅሃድ እያወጁ ዝም የሚባሉትን አካላት ህግ አለና መንግስት እንዲያስታግስልን ጠይቃለን፣ በህግ ቁጥጥር እንዲያውሉልን ስለዚህ ቅዱስ ቤተክርስቲያናችን ተሰሚነቷ ቀንሷል እና ሁላችንም ምእመናን በጸሎት ልንተጋ ይገባል ማለት ነው። የቅዱስ ቤተ ቤተክርስቲያናችንን ክብሯል እንዋን አምላካችን እንግዲህ ወደ ቀደመ ክብሯ ይመልስልን ለማለት እንወዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የዛሬ መርሃ ግብር በዚህ ተፈጸመ።